እንዴ ያተሰለፉት ጸሎት ወደ እመቤታችን ወደ ቅድስት ድንግል ማርያም ሁላችንም እንዲህ ያልን እንጸልይ። በስመ አብ በወልድ መንፈስ ቅዱስ አህዱ አምላክ አሜን። እጅግ ርኅሩኅና አዛኝ ሆንሽ እመቤቴ ማርያም ሆይ ባንቺ ጥበቃ ከተማጸኑ እርዳታሽንም አማላጅንትሽንም የፈለጉ ሁሉ አንድ ስል እንኳ እንዳልቀርባቸው አምኜ ከተቸገርኩበት መከራ ሁሉ ነፃ ወጣ ዘንድ በፊትሽ ቀርቤያለሁ እና የደናግል እመቤቴ ማርያም ሆይ በዚህ እምነት የቀረብኩትን ልጅሽ ተመልከቺ። የረዴትሽ ጥላ ከሌላ ሁሉ ጥላና ከሌላ ይሁነኝ። የወልድ እናቱ መልካሟ ርግብ ሆይ ስምሽ የውስጥ ሰላሜን ስጪ፣ መረጋጋትንም ፍጠርልኝ። ለማንም እነግረው ዘንድ ያልደፈርኩትን ይህንን የልቤን ጉዳት አይተሽ እዘኝልኝ። ያንቺ በመሆኔ ራልተሽ ቃሌን ስሚ፣ አድምጪኝ፣ ችላም አትበይኝ። ሐዘን የደረሰበትን ሐዘን ያውቃልና፣ ስደትና ረሃብ መጠማትና መቸገር የደረሰበትን ይህንን ያውቃልና። ከእነዚህ መከራዎች ሁሉ በአማላጅነትሽ ጠብቂኝ፣ ኑሮዬን ባርኪ። ሰላሜን አብዢ፣ አስጨናቂዎቼን አስታግሺ። በእቅዴ በመንገዴ በሁለንተ ላይ ሁሉ የእናትነትሽ መሬትና ከለላ አይለየኝ። ለማንም እነግረው ዘንድ ያልደፈርኩትን የልቤን የውስጥ ብሶት ላንቺ ነግሬያለሁና ፈጥነሽ አረጋግኝ። እናት ሆይ የልቤን ሀዘን ካንቺ ሌላ ለማን እነግራለሁ? እመቤቴ ማርያም ሆይ በጎን ሥራ ለመስራት የሚያበረታታኝን የቅድስና መንፈስ፣ መንፈስ ቅዱስ ይልክልኝን ዘንድ ለልጅሽን ልጅሽ ለምኝልኝ። መንፈስ ቅዱስ የሰማይን ደጅ ከፍቶ ወደ እኔ ይቅረብ። ነፍሴን አንጽንቶ ሥጋዬን ቀድሶ ለእርሱ ማደሪያ ያደርገኝ። እግዚአብሔር ደስ ከሚያሰኘው ነገር ሁሉ ማናቸውንም ለመስራት ቢፈቅድ ይህ መንፈስ ቅዱስ ወደ እርሱ ይማርከኝ። የስሕተት መንፈስ ዲያብሎስ በላይ ላይ ላይ ሰነጥልብኝ ለቅጽበት እንኳ እንዳይገዛኝ መንፈስ ቅዱስ ይጠብቀኝ። ጳራቅሊጦስ ሆይ መልካሙን ሁሉ እንዳደርግ በእኔ ላይ ይወኸድ ለዘወትርም አይለየኝ። የተመሰገንሽ እመቤቴ ሆይ አንቺ ደግሞ በልጅሽ ፊት ስለ ኃጢአቴ ስራይ ተጋሽሁኝ ኀጢአቴንም ሁሉ በኀጢአቴንም ቁስል ላይ የልጅሽን የፈውስና ድህነትን መድኃኒት ጨምርልኝ። እርኩስነቴንም የልጅሽ ጎን በፈሰሰው ቅዱስ ውሃውን ርጩ። ዝገቴንም አጠረልኝ። ማህተቤንም የልጅሽን የፍቅር ሚስጥር የሚሆን ደሙ ይሁንልኝ። በአማላጅነትሽ ማህተብ የሰው እጅ ወዳልሰራው ሰማያዊ አዳራሽ ገብቼ ተድላ እንዳደርግ አዘጋጅኝ። በልጅሽ ሰርግ ቤት ካልንቺ ምልጃ የተነሳ ከብሬና ተሸልሜ ልገኝ። ቅዱስ ጉባኤ መሃልም ደስ ብሎ ይንኖር። ዋጋዬንም እንደ እነሱ ትሁንልኝ። ዋጋዬንም ያንቺ እናትነት ንጽህናና ቅድስና ይሁነኝ። በዚህ ምድር አንዋንዋሪ የበረከት ተክል ልጅሽን ያድርገኝ። የአስርና የጉስቁልና ኑሮዬን ያርቅልኝ። እናቶይ የዋህ ልሁን እንጂ ጥማምነትን አርቅልኝ። ቀና ልሁን ተንኮለኝነትን ይጥፋልኝ። ቸር ልሁን፣ በንፉግነት አልታሰር። ለክብር ልሁንን እንጂ የውጥቀትና የሐሰት ምሳሌ አታድርጊኝ። ለደስታ አድርግኝ እንጂ ለሐዘለ ለቅሶ አልሁን። ምህረቱ እንደ ባህር ለሆነው ቸርነቱ እንደ ከዋክብት በበዛው በልጅሽ በረከት ልሸለም። ድንግል ሆይ እታመንሻለሁ። ከተሰወረው መከራ ከተሰወረው መከራ በግልጽም ከሚመጣብኝን ጽፋት ሁሉ አድኝኝ! ለዚህ ምድር ኑሮዬ በልጅሽ ምሕረት ባንቺ አማላጅነት እንጂ በፈረሰኞች በጦረኞች ሰልፍ በሰረገላ ምን ኮራኮር የእውቀትና ጥበብ በዘርና በጎሳ በገንዘብ በውበትና በጉልበት የምመካ አልሁን፣ በልጅሽ ልታምንን እንጂ ድንግል ሆይ ሰይፍ በመሳል ጦር በመወርወር ቀስ በመገተር ስር በማመስ ቅጠል በመበጠስ ሟት በሟረት የምታምን አይደለሁምና በጸሎትሽ ረዳትነት በልጅሽ አዳኝነት እታምናለሁ። ሁለንተናዬ ባርኪ፣ እርጂ፣ ጠብቂ ለዘላለሙ አሜን። የእናታችን የቅድስት ድንግል ማርያም ምልጃ አይለየን። ኢትዮጵያ ሀገራችንን ሰላም ታድርግልን። አጋዕዝተ ዓለም ቅዱስ ሥላሴ ኢትዮጵያ ሰላም ያድርጉልን። እመቤቴን የምወዳት በምክንያት ነው። ያለ ምክንያት አይደለም። እመቤቴ በደስታ ቀን ብቻ ሳይሆን ሁልጊዜ በሐዘኔ እንደ እናት እንደ አባት እንደ እህት እንደ ወንድም አድርጋ ሁሌ እቅፍ ድግፍ አድርጋ የምትይዘኝ እናቴ ናት እና በጣም ነው የምወዳት። እውነቴን ነው የምላችሁ። በቃ የእሷ ነገር ገርሞኝ ነው ዛሬ በቃ እኔ የሚጠበቀው መጠየቅ ብቻ፣ የምፈልገውን ሁሉ ታደርግልኛለች። ለእኔ ሁሉ ነገር ናት። እናታችን ለጽት ቅድስት ድንግል ማርያም በምንድን ነው የምትገለጸው? ቃል እኮ አይገልጻትም። የሚገልጻት ቃል እኮ የለም። እውነት እናት ነች እኮ ወይ ምነው በገባችሁ ብዬ። እውነቴን ነው ምላችሁ ተመኘውላችሁና፣ እናቴን ጽት ቅድስት ድንግል ማርያም በጣም ወዳታለሁ። ለእኔ ፈጥኖ ደራሽ ናት። እውነቴን ነው የምላችሁ። እና የደስታ በቀብ ዛሬ በጣም ደስ ብሎኛል ከምላችሁ